እኔ ደግሞ በቅቶኛ ከዚህ ለሆነ ማለት ነው እንዳታሳብደ ከዚህ በኋላ በቅቶኛ ያንተ ህይወት በመማታት ነው በዱላ ነው በስድብ ነው። እኔ በጣም የሚያናድደኝ ነገር ቢኖር ስድብ ነው፣ ዱላ አይደለም እኮ ሚስትህ ነኝ። እንዴት እስካሁን ሰዓት ድረስ ቆየክ? ሰዓት ነው ሰዓቱን። ስለዚህ ሀዋ በጣም ነው ያሳዘነችኝ። እውነቴን ነው የምነግራችሁ፣ በጣም ለምን ሰሚ ሰሚ ማጣት ማለት፣ ዳርህ እኮ ነው ያውም፣ የሁለት ልጆች እናት እናት ናት እኮ ስለዚህ የልጆችህም እናት ናት፣ ፍቅርህም ናት። ያ ማለት ተንከባከባት እንደት በማለት ነው ይኔ ናት። ስለዚህ የኢትዮጵያ ወንዶች በጣም ችግራቸው ምንድነው? ለሚስቶቻቸው ድብቅ ናቸው። ለሌላ ሰው ግን ስትነጠፉ፣ ስትዘረጉ፣ ስትቆለባብሱ ትውላላችሁ። ለሌላ ሰው ማለት ነው ይሄ ዐለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ ደህና ናችሁ ወይ እኔ አልሐምዱሊላህ በጣም ሰላም ነኝ ውድ ቤተሰቦቼ እንግዲህ ዛሬ ብቅ ብያለሁ ማለት ነው እንደውም የመጣሁት በጀማልና በሐዋ ጉዳይ ነው የመጣሁት ማለት ነው በነገራችን ላይ ልንገራችሁ ጓደኞች አንድ ነገር ማለት ነው መቼም የማትረሱት ያልተነካሰው ክልክል ያውቃል በሐዋ ቦታ ሆኜ እኔ ለራሴ ስለጀረኩት ልንገራችሁ እውነቱን ማለት ነው አንዳንድ ጊዜ ሁል ጊዜ ጭቅጭቅ የምናበዛ ከሆነ ቶሎ ወደ ጉዳይ ነው የምገባው፣ በነገራችን ላይ ማለት ነው። ሁል ጊዜ ጭቅጭቅ የምናበዛ ከሆነ ወንድ ልጅ ሲጀመር አየሁ ወጣት ገባ ከተባለ ወንድ ልጅ እዚህ ላይ ነው የሚወጣው ማለት ነው። እንደገና ሁለተኛ ደረጃ ደግሞ ከወንድ ከጅላችሁ የምታድሩ ማለት ነው። ወላሂ ከወንድ እጅ የምጠብቁ እህቶቼ በጣም ነው የምታሳዝኑ። ሁሉም ነገር እሱ የሚገዛ ከሆነ ሁሉም ነገር እሱ የሚያደርግ ከሆነ ወላሂ እሱ እድለኛ ናት እየገዛዛላት እያስተዳደራት እንላለን፣ ግን ወላሂ ስቃይ ከወንድ አምስት አስር ለቅሞ መኖር በጣም ከባድ ፈተና ነው፣ ወላሂ ነው የምላችሁ። ጀማል በነገራችን ላይ እኝ እያልክ ማለት ነው የእውነት ትክክለኛውን ነገር ልንገር፣ ምስኪና ልጅቷ ግን አንተ እሷን አንተ ጥሩ ጥሩ ጫዋ ያጫዋ ያጫውታህን ሚዲያ ላይ ማለት ነው። ስለዚህ እሷን ለምን እንዲታወራ ታረጋታለ? ለምን ታሰድባታለ? ሚዲያ ሚዲያ እኮ ያየውን ነው የሚሰድበው ያየውን ነው የሚፈርደው አይደለም። ስለዚህ እሷን እየገፋፋ እንዲትናገር፣ እሷን እየገፋፋ እንዲት የሆነ ነገር እንዲታደርግ እየገፋፋ መልሳት ሚዲያ ላይ ስቃ፣ አንተ ከምንም ከምንም ከምንም አልቆጠርካት። እሷ ጊዜ እያወራች እየተንጨረጨረች ማለት ነው ወላይ መልስ የማይሰጥ ሰው ከምንም ከማንም በላይ የሚያሳጠ ድንጋ ማለት እንግዲህ፣ ሰውነት ነገራችሁ እና ሲጥ ታደረጉት ራሱ ደስታችሁ። እናንተ እያወራችሁት ስልክ የሚጎረጉር እናንተ እያወራችሁት በሀሳቡ የሚሄድ ሰው፣ ለምንድ ነው ተነጋግራችሁ ችግራችሁን ማፈት? ለምንድ ነው አንተ አንድ አንድ ቀን እንኳ የእውነት እስቲ ከደውድ ተማር። ደውድ እንኳ ሚስቱን እንዴት ሰፖርት እንደሚያደርጋት እንዴት እንደሚንከባከባት እንዴት እንደሚያፈቅራት ቶ አንድ ቀን እንኳ ፍቅርህን ስትገልጽ እና አንድ ቀን እንኳ ሰው ብሎ ኮሜንታንቱ በእራሱ ፍቅር ለመግለጥ እንኳ ሰትዬ እግጄ እንዳረግጥሽ እንዳረግጥሻለን። ሴት ልጅ ቃላት ይሰብራታል፣ ሴት ልጅ ቃላት ያክማታል። ገባህ? ግን እረግጥሻለሁ፣ ምን እልሻለሁ? እንደ አመታትህ እጅል አወራርህ እጅል የእውነት ካንተ ራሱ ማለት ጀመር የእውነት አራዳት ላይ መስሎኝ ነበር። የመጨረሻ ነገር እና አለመደመጥ ማለት በራሱ ከባድ ነው። ነገራችሁ የቤት መቤት ይባላል ሰው እንጂ ማለት ነው ቤት ውስጥ ልጅ ማሳደግ ማለት በጣም ከባድ ነው። እኔ እንኳን ያው ሚዲያ ላይ የራሴን ነገር ስላለኝ የራሴን በጣም ከባድ ነው ያሉትን ልጅ ማሳደግ ማለት ትልቅ ኃላፊነት ነው። ጊዜ እየለፋሁኝ እያመጣሁኝ እና ተ ተቀምጠ ካገኘ ማለት ነው ይ ምን ያንተ ብርቅ ብርቅ እና ድንቅባነ የሚ ሰርቶ ተላውሶ ሚስቱና ልጆቹን ማስተዳደር ማለት ነው ይሄ የአባትነት ግዴታ ወይም ደግሞ የባልነት ግዴታ ነው እንጂ ለእሷ ብለ የምታደርገው ነገር በምታደርገ ስለፋውዬ ስለፋውዬ ስመጣት ጭቅጭቀኛለይ ምናምን። አረ እባክህ፣ አረ እባክህ፣ ልትቀመጥ አማረህ። ምን አይነት ደፋር ነው! አረ እባክህ። ለማንኛውም አንድ ቀን ምንም አንድ ቀን ሙሉ ቀን እስኪ ሙሉ ቀን እሷ ትውጣና አንተ ቤት ውስጥ ልጆቹንም ቤቱንም ሰፖርት እያደረግኸዋል፣ እስኪ የእውነት አትችልም፣ ትፈነዳለህ። እና አንተ ሌላ እንደምትወድባት ተወድባት ራሱ ምታስጠረጥራት አንተ ራስህ ነው። ሌላ እንዳለህ ምታስጠረጥራት አንተ ራስህ ነው። እሺ ስራው አለ ምንም ችግር የለውም ግን ተነካካችሁ ስትሉ ምን እናችሁ ነው? ግን ያብሽው አንዱት ምታስጠሉ ባህሪያችሁ ወላሂ። ለዚ ውጭላችሁ መታችሁ ስሩም አትስሩም ውጭላችሁ መታችሁ ሰላም አለይኩም ብላችሁ ግንባሯን ብትስማት ምን ችግር አለው? የጃት አትጃጃይብኝ ከማለት ነው መጀመር። አንተ ካየሁ ካየሁ ወዲያ አትጃጃይብኝ ነው። የእውነት ግን ምን ሆናችሁ ነው? አታዋቸውም። ምን ነው እስቲ ሚዲያ ተጠቃሚና አሁን ጀማል ምን አለበት እስቲ ቆይ፣ ለጥሩ ቃል ምን አለበት ብትነግረው። እናንተ ቪዲዮ ሰርተ ስትጨርሱ ትራስ በመማታት ነው በዱላ ነው በስዲብ ነው። እኔ በጣም የሚያናድደኝ ነገር ቢኖር ስዲብ ነው። ዱላ ይሻለኛል በነገራችን ላይ ማለት ነው። ምክንያቱም ቁስል ነው የሚያደርገኝ ነገር ማለት ነው። እና ለማንኛውም ሚስትህን ተንከባከብ የእኔ እናት። እና ጅልጅል ነገር እንትን እያልክ እሷን እያበሳጨህ፣ በስልክም እቤትም እያበሳጨህ እሷ በምት እንትን በምትቀረጽ ሰዓት አንተ ጫዋ ጫዋ ትጫዋታለህ። አንተ እሷን እሷን ታሰድባለህ ማለት ነው። ስለዚህ ለሚስትህ ምርጥ ሁሉ ሚዲያ ሚዲያ ነው። እናት አንድ ቀን ልትተውት ትችላለህ፣ ግን ልጆችህን እና ሚስትህን ግን በጣም ተንከባከብ። ከዚህ በላይ ምንም ቀሪ ሀብት የለህም። እውነቴን ነው የምነግር። ስለዚህ ሀዋ በጣም ላይ ያሳዘነችኝ፣ እውነቴ ነው የምነግራቸው በጣም ለምን ሰሚ ሰሚ ማጣት ማለት በቃ የሆነ ሰው ፍቅሩን እንደሚገልጽላት እኛ እኮ ልንገራቸው ቤት ውስጥ እንኳን ሰው ቁጭ ብሎ ሲሆን ማለት ብድን ብሎ በድን ሆኖ የሚውለው ማለት ነው። ስለዚህ ከዛ መታት ምን አለበት የዋልክበትን ብነግራት ይህን ሰርቼ ዋልኩኝ ፍቅሬ፣ ይሄን እንደዚህ አደረኩኝ ፍቅሬ፣ ይሄ ቢሆን እንደዚህ ነው ብትሉም ችግር አለው። አምነህ ወደህ የገባህበት ትዳርህ እኮ ነው፣ ያውም የሁለት ልጆች እናት ናት እኮ። ስለዚህ የልጆችህም እናት ናት፣ ፍቅርህም ናት። ያ ማለት ተንከባከባበዴም በማለት ነው፣ የእኔ ናት። ስለዚህ ኢትዮጵያ ወንዶች በጣም ችግራቸው ምንድነው ለሚስቶቻቸው ድብቅ ናቸው ለሌላ ሰው ግን ስትነጠፉ ስትዘረጉ ስትቆለባብሱ ትውላላችሁ ለሌላ ሰው ማለት ነው ይ አላበዛችሁትም እንዴ ሚስቴ እንደዛ አድርጋኝ ሚስቴ እንደዛ አድርጋኝ ብሎ የሚያወራ ወንድ ደግሞ የመጨረሻ ልንገራቸው ለዛች ለአዲሷም አትሆነዋት ወንዶች ማለት ነው ስለ ራሳችሁ ሴ ስለ ራሳችሁ ስለ ሚስታችሁ ስለ አንድ አካላችሁን ራሳችሁ እንደምትወሱ ራሳችሁ እንደምታሙ አታውቁም ይህም ማወቅ አለባችሁ በአንደኛ ደረጃ ማለት ነው ስለዚህ እንደዚህ አርጋኝ እኮ ነው እንደዚህ በድላኝ እኮ ነው አንተ ምን አርጋሃት የሚል ሴት ብቻ ነው የጠፋው። ስለ እሷ መጥፎነት ሲያወራችሁ አ ብላችሁ የምሰሙ ሴቶች የስራችሁን ምስጣችሁ መልሳችሁ ደግሞ አዳማጭ ትሆናላችሁ። እነት ነው ነገር አሁን ሰሚ ናቸው። አ በኋላ ደግሞ መልሳችሁ ከሱ ደግሞ እንዲመልሶ ደግሞ እንደዛችሁ እንዲያራግፋትና እንደዛው እንዲስድባት እንደዛ አይነት ቃልና እንደዛ አይነት እንትን ደግሞ መልሳችሁ እስቲ ቆስጠን ብለህ እስኪ ፍቅርህ ንግለፅለን። እውነቴን ነው። አንቺ ወይ ጃን ትጃጃኝ ወይ ጅም እንዲህ የሆነ በቃ አለ አይደለ በቃ ፃማህን ኳ ስንት አይነት ነው የሚሰራ ። ዝም ብላችሁትማ ስንት አይነት ነው የሚሰራው። እውነት ለትዳር ዝቅ በለው፣ ለልጆች ስትል ዝቅ በለው። እውነቴን ነው እንነግራችሁ እዚያ እየመጣችሁ እየተጣላችሁ እዚያ እየመጣችሁ ከፍ ዝቅ እያደረጋችሁ በተለይ ት ላይ ስትግብ በጣም ያስጠላኛም በነገራችን ላይ ማለት ነው ምኑን አይታ ምኑን መፍረድ ይቀላል።

ከመጀመሪያ ስታጫ ያለሳቸው ማለት ነው። ስለዚህ ወንዶች ወ ወንዶች እናንተና አንድ ላይ ነበር ሰብስባ አንድ ቤ ጭሩ ኢትዮጵያ ወንዶች እኮ ያረብ ወንዶች ስትለው ልቡ ሀቢቢ ስትባልኮ እናንተ ገንዘብ ላይ ወይም ደግሞ የሆነ በቃ

ትክክለኛ እ የጤነኛ አስተሳሰብ ነው። ማሰብ ያዝከው አድርገኝ። ፕራንክ ነው በይኝ። እኔ ፕራንክ አይደለም። እኔ እኮ የሚስትህ ነኝ። እንዴት እስከ አሁን ሰዓት ድረስ ቆይክ? ሰዓት ነው? ሰዓቱንማ፣ ወይኔ! ለምን ትጠይቃለህ? አታይውም እንዴ? አሁን የትዳር መግቢያ አሁን ሰዓት ነው? ትዳር የያዘ ሰው መግቢያ አሁን ሰዓት ነው ወይ ኑሮ የያዘ ሰው መግቢያው አሁን ሰዓት ነው? አሁን እኮ የሚገባበት ሰው ትዳር የሌለው ሰው ዱርዬ ሰው ማንም ጋር ሲገለፍጥ ቆይቶ የሚገባበት ሰው፣ እንዲያ ነው ነገሩ። ደግሞ ከማንም ጋር እየገለፈጥክ ቤቴ እየመጣህ ደግሞ ብዙ ነገር እያልክ ነው። ፌዴራሉ ማን ነው ኔ ው ፌዴራሉ አስጨናቂ ማለት በተጨነቅማ ቤት ትገባለህ። በሰዓቱ ለኛ ለኛ ትክክለኛው መልስ ሊበቃ ነው። ወሬ አልፈልግም። ይቅርት ነው አንተ ዝም ድረስ። ስገባ ብዙ ነገር ያጠይቃል ምንን